አብ ወወልድ ወመንፈስ ቅዱስ አሀዱ አምላክ አሚን። የቸርነት ባለቤት ለሁለ ባህር እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። እመ ብርሃን ወላዲተ አምላክ ለስም አጠራሯ ክብርና ምስጋና ይድረሳት። ተቤዥቼሃለሁና አትፍራ፣ ትንቢተ ኢሳያስ ምዕራፍ 43 ቁጥር አንድ ላይ ያለ ኃይለ ቃል ነው። እግዚአብሔር አምላካችን ለያዕቆብ የተናገረው ኃይለ ቃል ነው። እግዚአብሔር አምላካችን ይህንን ለያይቆብ ሲናገር ያይቆብን የሚያድነው ከሁሉም ነገር የሚያወጣው እግዚአብሔር እንደሆነ ነግሮታል። በኢሳይያስ አድሮ የተናገረው ኃይለ ቃል ነው። እንግዲህ ይሄ ቃል ያይቆብና ኢሳይያስ የነበሩበት በጣም ርቀት አለው፣ ብዙ ዘመናትን አልፏል። ያይቆብ የመጀመሪያ ጊዜ ነው። ነቢያት ትንቢት ሲናገሩ ላለፈውም ለሚመጣውም ለጊዜውም ትንቢት ይናገራሉ። ላለፈው፣ ለሚመጣው እና በጊዜው ለሚፈጸመው ነገር ትንቢት ይናገራሉ። በዚህ መሰረት ላለፈው ለያዕቆብ ሲናገር ተቤዥቼሀለሁና አትፍራ ይላል። አንደኛው ሁለተኛው ደግሞ በአጠቃላይ እስራኤል ዘነፍስ የምንሆን እኛን የሚያድነን እግዚአብሔር አምላካችን በነፍስ በስጋ የሚያድነን እርሱ መሆኑን በኢሳይያስ ያድረው ሲነግረን ነው። ስለዚህ በዚህ መሰረት ተቤዥቼሀለሁና፣ አትፍራ በውሃም ውስጥ በስምህ ጠርቼሀለሁ፣ በውሃም ውስጥ ብትሄድ እኔ ካንተ ጋር አለው፣ በእሳትም አያቃጥልህም፣ እኔ ካንተ ጋር አለው ብሎ ይናገራል። ይህንን ለጊዜው የተናገረው በባቢሎን ስለነበሩ እስራኤላውያን ነው። ተማርከው ለወረዱት በውሃ መካከል አለ እስራኤል ወደ ባቢሎን ወርደው ኋላ ከምርኮ ሲመለሱ ሰባት አፍላጋትን አልፎ ነው ወደ ኢየሩሳሌም ይደርሱ። ወይሰ ጥቅሎሙ ሰባት አፍላጋተ ከመይሁርወን በአሳይን በእግሮቻቸው ይሄዱ ዘንድ ሰባት ወንዞችን ከፈለላቸው ብሎ ይናገራል። አንደኛው ይሄ ነው። ሁለተኛው ደግሞ በእሳት መካከል ብትሄድም ማለት ሰለስቱ ደቂቅ፣ ሶስቱ ወጣቶች ወደ እሳት በገቡ ጊዜ እግዚአብሔር አምላካችንን አንክድም፣ ለጣዖት አንሰግድም ብለው ወደ እሳት በተጨመሩ ጊዜ እግዚአብሔር አምላካችን እሳቱን አቀዘቀዘላቸው። መልአኩን ልኮ እሳቱን አቀዘቀዘላቸው። በዚህ መካከል ምናል በእሳትም ወደ እሳትም ብትገባ ወደ ባህርም በባህር ውስጥም ብትሄድ፣ ብቻህን አይደለህም እኔ ከአንተ ጋር ነኝ ብሎ ይናገራል። እኔ ከአንተ ጋር ነኝ። አንደኛው ሁለተኛው ደግሞ ለሶስቱ ወጣቶች ምን ማለት ነው ስንል በእሳትም በውሃ ውስጥም ብትጣል፣ ሶስቱ ደቂቅ ሶስቱ ወጣቶች ወደ እሳት በገቡበት ጊዜ ከውሃው በፈላ ውሃ በተጣሉ ጊዜ እሳት አለው። ውሃ ብሎ ጠራው። ውሃው መጀመሪያውን ገና ሳይፈላ ሳይግል ምን አለው? ውሃ ነው። ከዚህን በኋላ ግን በግብሩ ተቀይሯልና የሚያቃጥል የሚልጥ ነውና እሳት ብሎ ጠራው። ለምን በእሳት የፈላ ውሃ ስለሆነ ስለዚህ በእነዚህ መካከል ቢሆኑ ግን በማናቸውም ቦታ ቢገኙ አምልኮተ እግዚአብሔርን ከያዙ በሃይማኖት በምግባር የጸኑ ከሆኑ ምን አደረገ እግዚአብሔር እኔ ከአንተ ጋር ነኝ ይላል ሁሌም ከአንተ ጋር ነኝ አትፍራ ተቤዥቻለሁና ተቤዥቻለሁና አትፍራ ስለዚህ እግዚአብሔር የተቤዣቸውም ብዙ ናቸው። እግዚአብሔር በቅዱሳኑ መላእክት፣ በቅዱሳን ሰዎች ላይ አድሮ የተቤዣቸውም ደግሞ ብዙ ናቸው። በዚህ መካከል ስናስታውስ የሚካኤል እርዳታ ተራዳኢነቱን ስናይ እግዚአብሔር በነገ ውለት መልአኩን ልኮ የተቤዣቸው ብዙ ሰዎች አሉ ማለት ነው። ብዙ ሰዎች አሉ። ከብዙ ሰዎች መካከል ደግሞ ሁለቶቹን ብናነሳ ቅድስት አፎሚያ እና ባህራን ናቸው። ባህራን ማለት እንግዲህ ልብ በሉ በውሃ መካከል ብትሄድ አትፍራ፣ እኔ ካንተ ጋር አለሁ ይላል። ይህ ባህራን አባቱ ገና ሲጸነስ ነው የሞተው። አባቱ ገና ሲጸነስ ሞተ። እናቱ እየሰራች እየለፋች በነበረችበት ጊዜ ይህ ሕፃን ተወለደ። ተጸንሶ ነበርና ተወለደ። ሲጸነስ እግዚአብሔር ሆይ እኔን አትተወኝ፣ የሚደርስ የለኝም፣ ከታችም ከምድር ከሰማይም ካንተ በቀር የሚደርስልኝ የለም እያለች እግዚአብሔርን ትማጸን ነበረ። በዚህን ጊዜ እግዚአብሔር ቅዱስ ሚካኤልንና ቅዱስ ገብርኤልን ላካቸው። ቅዱስ ሚካኤልንና ቅዱስ ገብርኤልን ሲልካቸው በቤቷ ሲገቡ ብርሃን ቤቷን መለው። በዚህን ጊዜ አይዞሽ፣ አትፍሪ ይሄ የሚወለደው ህፃን ከጎረቤትሽ ያለውን የባለጸጋውን ሀብተ ንብረት ይወርሳል ብለው ትንቢት ተናገሩ። ከጎረቤቷ ንፉግ የሆነ ባይለ ጸጋ ነበረ፣ የማይሰጥ ለድሃ፣ የማይራራ ጨካኝ፣ ለብቻው የሚበላ ለብቻው የሚጠጣ ነበረ። ይህንን ትንቢት ሲናገሩ ቅዱስ ሚካኤልና ቅዱስ ገብርኤል ለዚህ ሴትዮ ለባህራል እናት ሲነግሯት ይህ ባይለ ጸጋ ሰማ። ከዚህ ጊዜ በኋላ ከተወለደ ከጊዜ ቆይታ በኋላ ይህንን ህፃን እንዳሳድገው ስጭኝ ብሎ ለመናት። ወርቅ ሰጣት፣ ሰጠችው። ከዚህ በኋላ እንዲህ አድርጎ ይህንን ህፃን በሚያሳድግበት ጊዜ ከቤቱ አስቀመጠው። ወስዶ ከቤቱ ባስቀመጠው ጊዜ በቁመቱ ሙሉ ሳጥን አሰራለት። ልብ በሉ፣ በቁመቱ ሙሉ ሳጥን አሰርቶ ይህንን ህፃን ወደ የት ላከው? ወደ ባህር ጣለው። በባህር ሲጥለው ይሄ ባህሩ ያንን ህፃን ህፃኑ ባህራን ያለበትን ሳጥን አላሰጠመው። ማን ባህሩ በቅዱስ ሚካኤል እና በቅዱስ ገብርኤል ቀዛፊነት አንድ ባይነ ጸጋ በቅሎ በሚያሰግርበት ከብቶችን በሚጠብቅበት ቦታ ላይ ደረሰ። ይሄ ሳጥን ከዚህ ነው በኋላ ከነጋዲያን አምልጦ የመጣ ነው አለና ያ ሰውዬ ያንን ሳጥን አወጣና ያዘው። የሚገርመው ደግሞ ይሄ ሰው በቁልፍ ቆልፎት ነበር። ቁልፉንም ደግሞ እዚያው ከባህር ነው የጣለው። ከባህር ሲጥለው ያንን አሳዋጠው ልብ በሉ ቁልፉን አሳ ዋጠው። አሳው ደግሞ እንዲሁ በተአምራት እግዚአብሔር ይህን ሰው ለማዳን ለመቤዠት ይፈልጋል እና አሳው በውሃው ከሳጥሩ ጋር አብሮ ይሄዳል። የዚህን ጊዜ በሌላው ቀን ይህ ሰው ይህንን ሳጥን እንዴት አድርጎ መፍታት እንዳለበት ሲጨነቅ እግዚአብሔር ወደ ባህር እንዲሄድ ያንን ሳጥሩን ወደ አገኘበት ባህር እንዲገባ አነሳሳው፣ እንዲሄድ አነሳሳው። ከዚህ በኋላ ከዚያ ከባህሩ አጠገብ ሄደና አሳ የሚያጠምድ ሰውዬ ሰው አገኘ። አሳ የሚያጠምድ ሰው አገኝቶ አሁን በእኔ ስም መረብህን ወደ ባህር ጣለው ከዚያም ደግሞ የያዝከውን አሳ እኔ ወስዳለሁ፣ ብሩን እሰጥለው አለው። ብሩን ብሩን እሰጥሃለሁ ሲለው እሺ ይሆናል አለና ያ ሰው በዛ ሰውዬ ስም ወደ ባህሩ መረቡን ጣለ። ከዚህ በኋላ ያ አሳ ተያዘ። ያን ብሩን ከፍሎ አሳውን ከቤቱ ይዞ ሄደና ሊጠብሰው ሲያርደው ምን አደረገ? ያ ቁልፉ በአሳው ሆድ ውስጥ ተገኘ። ይህማ የእግዚአብሔር ስራ ነው ብሎ ያንን ሳጥን ቢከፍተው በዚያ ቁልፍ ተከፈተ። ቁልፉን ከፈተው። ከዚህ በኋላ ሲከፍተው የሚያምር ህፃን፣ ይህ ባይለ ጸጋ ነው። ይህም ደግሞ ልጅ የለውም ነበር። እግዚአብሔርን እጅግ አመሰገነው። ልጅ ስለሌለኝ አውቀህ አንተ ሰጥኸኝ አለ። ልብ በሉ፣ እግዚአብሔር እንዲህ ይሰጣል። እግዚአብሔር እንዲህ ይሰጣል። ልጅ ለሌለው ልጅን ይሰጣል። ለዛ ያ ተንኮለኛ ደግሞ ለዛ ሰው ለዛ ህፃን ለዚያ ብላቴና አድጎ ሀብቴን ንብረቴን ይወርሳል ብሎ ምን አደረገ ሳጥን አሰርቶ ወደ ባህር ጣለው። አያችሁ፣ ሰዎች ጉድጓድ ይቆፍራሉ። ሰዎች ለሰዎች ሰዎቹን ለመግደል የእግዚአብሔርን ፍጥረት ለማጥፋት በሀብታቸው በብልጠታቸው ለመኖር ይፈልጋሉ። እግዚአብሔር ግን እንዲህ አይደለም አይደለም፣ ክፉዎቹን ይበቀላል። እግዚአብሔር አነት የቀል አህዩ እኔ እበቀላለሁ እኔም አድናለሁ ይላል እግዚአብሔር። እግዚአብሔር እኔ አድናለሁ ይላል፣ እኔ እበቀላለሁ ይላል። ይህ ሰው ወደ ባህር ጣለው። ከዚህን በኋላ ሞተ፣ በቃ ሰጠመ ብሎ ነበር ያሰበ። ያ ሰውም ደግሞ አወጣው፣ ወርቅ መስሎት ነበር። ከነጋዴ አምልጦ የመጣው ወርቅ መስሎት ነበረ። አይደለም፣ ሕፃን ነው፣ ብላቴና ነው። በዚህ መሰረት ያደረገ አሳደገው። ስሙንም ባህራን ብሎ ጠራው። ባህራን፣ ስሙን ባህራን ብሎ ጠራው። ከዚህን በኋላ ይህ ባለጸጋ ሀብትህን፣ ንብረትህን ይወርሳል የተባለው ሰው ከጊዜ በኋላ ወደዚያ ለንግድ ይሄዳል። ይህ ህፃን ካለበት ቤትም ያድራል። ህፃኑ በጎቹን ሲጠብቅ ውሎ ሲመለስ አሳዳጊው ባህራን ብሎ ሲጠራው ሰማ። ምን ማለት ነው ብሎ ጠየቀው። ይህ ህፃን ከዚህን ዓመት በፊት በባህር ተጥሎ ከሳጥን አውጥቼ ያገኘሁት ነው፣ የእግዚአብሔር ስጦታ ነው። ስለዚህ ከባህር የተገኘ ስል ባህራን አልኩታል። ባህራን አልኩ ከዚህ ደግሞ በኋላ ይሄ ሰው እንዳልሞተ ይሄ ሕፃን እንዳልሞተ ሲያይ ደብዳቤ ጻፈና ሊልከው አሰበ አሁን ከቤቴ ረስቼ እቃ ረስቼ መጣው እቃ ረስቼ ስለመጣው ያንን ያመጣልኝ ዘንድ ይህን ብላቴና ና ባክ ስጠኝ አለው ይሁን ይታዘዝሃል ላከው አለው አይዞህ የሄደበትንም ዋጋውንም አላስቀርብህም እሰጥሃለሁ ብሎ ለባለቤ ለዛ ላሳዳጊው ምን ሰጠው? ወርቅ ብር ሰጠው። ሕፃኑን ደብዳቤውን ጽፎ ሰጠው። ምን የሚል ነው የደብዳቤ? ይህን ሕፃን እንደደረሰ ግደሉት፣ ግደሉት ማንም ሳያይ እናንተ ደብዳቤውን ተቀብላችሁ ግደሉት የሚል ነበረ። ግደሉት፣ ማንም ሳያያችሁ ደግሞ ቆፍራችሁ ቅበሩት የሚል ነበር። ከዚህ በኋላ ይህ ሕፃን እንደ ኦሪዮ በነገራችን ላይ ከዚህ ከውሃ መካከል የሚገኙ ሰዎች እጅግ ታምረኛ ድንቅና ድንቅ ናቸው። ለምሳሌ ያህል ብናነሳ ሙሴ ከውሃ መካከል ነው የተገኘ። ከውሃ መካከል ተገኝቶ ተርሙት ወለተ ፈሮን፣ ተርሙት የምትባለ የፈሮን ልጅ እሷ እየከፈለች እናቱ ብታሳድገውም ነገር ግን የተገኘው ከውሃ ዘንድ ነው። ከውሃ ዘንድ ነው። ቆስጠንጢኖስ የተባለው ንጉስ እናቱ እሌኒ ባለቤቷ ባሏ ከውሃ ላይ ጣላት። ባላደረገችው ስራ እኔን ከርተሻል ዘሙተሻል ብሎ ተርቢኖስ የሚባለው ባሏ በሳ በቁመቷ ሙሉ ሳጥን አሰርቶ ከባህር ጣላት። ከዚያ ቁንስጣ የሚባለው ንጉስ አወጣት፣ ደረሰባት። ንጉስ ቆስጠንጢኖስ ተወለደ። እንግዲህ የቆስጠንጢኖስ ትሩፋቶች ብዙ ናቸው ማለት ነው እና እሌኒ ምን አደረገች? ንጉስ ቆስጠንጢኖስን አስገዘኘች። ሙሴ ደግሞ ከውሃ መካከል ተገኝቶ ማንን አደረገ አደረገ? እስራኤልን ከባርነት ወደ ነጻነት አሸጋገራቸው፣ አወጣቸው። ቆስጠንጢኖስ ከቅድስት እሌኒ ተወልዶ መስቀሉ እንዲገኝ አስቆፈረ። ሰራዊት ተሰጣት ለእሌኒ። ከዚያም ደግሞ ለቤተ ክርስቲያን የሰንበትን መከበር ብዙ ነገሮቹን ከግብር ነፃ መሆን። ለእሷ እንዳትገብር መሆኑን ስርዓት ሰራ። ልክ እንዲህ ከውሃ መካከል የሚገኙ ሰዎች ድንቅ እና ጽሁፍ ስራ ያላቸው ናቸው። በዚህ መሰረት ምን አደረገ? ባህራንም ሄደ ተላከ። ከመካከል ግን ምን አደረገ? ቅዱስ ሚካኤል በጎዳና ላይ ተገናኘው። ስጠኛ አለው። አይ ይሄ ንጉስ የሰጠኝ ነው፣ እንዳትሰጥ ብሎኛል። ስለዚህ አልሰጥህም አለው። ዝም ላሳየኝ አለው። ያንን ምን አደረገ ያንን የሞቱን ደብዳቤ ወደ ህይወት ቀየረው። አያት እግዚአብሔር ይቀይራል። እንዴ የሞቱን ደብዳቤ ወደ ህይወት ቀየረው። ይህ ሰው ደግሞ ያደረገው ደግሞ እንደ ኦሪዮን ነበር። ኦሪዮን ዳዊት የሰጠው ደብዳቤ ዝም ብሎ ገልጦ ሳያነብ ይዞት እንደሄደ ሁሉ ይዞ ሄዶ እንደሰጠው ሁሉ ይህ ሰውም ዝም ብሎ ይዞ ሄዶ ሳያነብ፣ የሞቱን ደብዳቤ ሳያነብ ሊሰጥ ነበረ። ነገር ግን መልአኩ ቅዱስ ሚካኤል ምን ያደረገ ያንን የሞቱን ደብዳቤ ቀየረለት። አሳየኝ አለውና ሲያሳየው ቀየረለት። ቅዱስ ጴጥሮስ እንዲህ ይላል፣ በአማን አእመርኩ ከመ ፈነወ እግዚአብሔር መልአኮ ወአድኀነኒ። በእውነት እግዚአብሔር መላኩ ልኮ እንዳዳነኝ በእውነት አወቅኩ ብሎ ይናገራል። አወቅኩ። ስለዚ እግዚአብሔር እንደሚያድነው የሚያውቅበት መስመር ነውና ያንን ምን አደረገ? ደብዳቤ ይዞ ሄደ፣ ሰጣቸው። ከዚያን በኋላ አነበቡ። ደብዳቤውም እንዲህ የሚል ነበረ እኔ የሄድኩበት ቶሎ ስለማልመለስ ከሄድኩበት ብዙ ጊዜ ስለምቆይ፣ ለዚህ ሰው ለባህራ ለተባለው ሰው ልጄን አጋብታችሁ፣ ሁሉንም ሰራዊት የሁሉ ለእሱ ይገዙለት፣ የቤቴን ንብረት ሁሉ ለሱ ስጡት ብሎ አዘዘ። ይህንን ሲያነቡ አርባ ቀን ሙሉ በሙሉ ሰርግ ተደረገ። በተክሊል ተጋቡ፣ ሰርግ ተደረገ። ከዚህ በኋላ ሰርጉ ሲደረግ ለአርባ ቀን ቆየ። በአርባኛው ቀን ይሄ ባለጸጋ ተመልሶ ወደ ቤቱ መጣ። ሀያት ዘፈሩን አየ፣ ጨዋታውን አየ፣ ደስታውን አየ። ምንድነው ሰማ። ምንድነው ይሄ የሚደረገው አለ። አንተ ልጄን አጋቡት ብለህ የላከው ልጅ ሰው ሰው ልጅክን አጋብተ ነው ልጅክን አጋብተ ነው። አሁን ተድላ ደስታ እየተደረገ ጭፈራ እየተደረገ ነው፣ ዘመድ ወገን ተሰብስቦ ነው አሉት። የዚህን ጊዜ ደነገጠና ምን አለ ከፈረሱ ላይ ወድቆ ሞተ። አያችሁት ከፈረሱ ላይ ወድቆ ሞተ። ግበ ከረ ወደ ሀየ ወይ ወድቁ ስ ተግብ ዘገበረ ጉድጓድ የቆፈረ በጉድጓድ ውስጥ እሱ ይወድቃል። ወይ ገባ መጻውን ይበድማሁ ያ አመፃውም ተንኮሉም ደግሞ በራሱ ላይ ተመልሶ ይደረጋል ሊሆናል ያለው የመዝሙረኛው ዳዊት ተሚት ተፈጸመ እንዲህ አድርጎ ባህራን ደግሞ ምን አደረገ? እንዲህ ሆኖ የእግዚአብሔርን የቅዱስ ሚካኤልን ዝክሩን በየወሩ እየዘከረ ኖረ ማለት ነው። ይህ ሰው እንደ ሞተ ደግሞ የዚህ ሰው ባለቤት ሰማች። እንዲህ ሆኖ ሲመጣ ወድቆ ሞተ ተባለች። ከዚህን በኋላ እሷም ደነገጠችና ከፎቁ ወድቃ ሞተ። እርሱ ግን ምን አደረገ? ይህን ሁሉ ያወቀ የለም እና መላኩ በሌላ ጊዜ ቅዱስ ሚካኤል ያዳነው ባህራን ታምሩን እስከሚናገርለት ድረስ ምን አላደረገም አልታወቀም፣ ነበርና በየወሩ እየዘከረ ነው። እግዚአብሔር በውሃ መካከል ብትሄድ ምናለ፣ ተቤዥቼሃለሁ፣ ተቤዥቼሃለሁና አትፍራ፣ በስምህ ጠርቼሃለሁ። መልአኩም ብሎ ጠራው፣ ባህራን ብሎ ጠራው፣ ባህራን ብሎ ጠራው። አያችሁት ባህራን እንዲዳነ፣ ሰዎችም ሁሉ መዳን የሚችሉት እንዲህ ሲሆኑ ነው። እንዲህ ሲሆን የሚቤዣቸውን እግዚአብሔር በውሃ መካከል ብንሄድ በእሳት መካከል ብንሄድ በጨካኞች ሰዎች መካከል ብንሄድ በጨካኞች ሰዎች መካከል ብናድግ ጉድጓድ ቢቆፍሩልን፣ ሰይፍ ቢስሩልን፣ እሳት ቢያቀጣጥሉብን እግዚአብሔር ምን ያደርጋል? ይቤዣል፣ ያድናል። ከሁሉም ነገር መታደግ ይችላል እግዚአብሔር። ችሎታለሁ ይችላል። ያም እንኳን ባይሆን እግዚአብሔር አለመቻሉ ሳይሆን ምንድን ነው የሚሆነው? በእሳት መካከል ገብተን ብንሞት፣ በሰይፍ ብንታረድ፣ ጠካይ ሰዎች ቢገድሉን፣ በጉድጓድ ተቆፍሮ በዚያው ውስጥ ብንገባ፣ ለአናብስት ተሰጥተን አናብስትም ቢበሉን፣ እግዚአብሔር ምስክሩን በዚያ ውስጥ እንድንገልጽለት ስለፈለገ እንጂ እግዚአብሔር እኛን ለማዳን ቅርብ ሩቅ ሆኖ አይደለም፣ ቅርብ ነው። ቅረብ ወደ እግዚአብሔር ወይ ቀረበ ክቡ ቅሩብ እግዚአብሔር ላይ ይዋደል እግዚአብሔርን ቅረቡት ይቀርባችኋል። ለምን እግዚአብሔር ቅርብ ነውና ለልብ ቀናዎች እግዚአብሔር ቅርብ ነውና ብሎ ይናገራል። እግዚአብሔር እንዲህ ያድናል። እግዚአብሔር እንዲህ ያድናል። ህፃን ነው፣ ተቤዥ አዳ ነው። እግዚአብሔር ለአምኑ የሚኖር ሰው እንዲህ ይድናል። እንዲህ መዳን ይችላል።